እና ሙሴ ወደ እግዚአብሔር ተራራ በወጣ ጊዜ እግዚአብሔር የተናገረውን ታስታውሱ እንደሆነ እዚ ሰዓት ምዕራፍ ሃያ አምስት ላይ በተራራ ላይ እንዳሳየሁህ እንድትሰራ ተጠንቀቅ ብሏለሁ። አደለ? በተራራ ላይ እንዳሳየሁህ ምሳሌ እንድትሰራ ተጠንቀቅ ብሏለሁ። ሙሴ የራሱን ዲዛይን ማምጣት አይችልም። ሙሴ እኔ ደስ እንዳለኝ እንደተመቸኝ፣ እንደቀለለኝ ማለት አይችልም። ሙሴ የኔ ሰዎች እንደፈለጉት ብሎ ማለት አይችልም። ብሉ ፕሪንቱን እግዚአብሔር ሰጥቶታል። በዚያ ብሉ ፕሪንት መሰረት እግዚአብሔር የሚፈልገው የመገናኛው ድንኳን መሰራት አለበት። የቤተ ክርስቲያን ብሉ ፕሪንት ሰማያዊ ነው፣ ምድራዊ ሊሆን አይችልም። በክርስቶስ አካል የምትታነጽ ስለሆነች በዚያ እግዚአብሔር በሚፈልገው በክርስቶስ አካላዊ አንድነት የምትታነጽ ናት። እንደሚመቸን፣ እንደሚመስለን፣ ጊዜውና ሁኔታው እንደሚለው ልናበጃት አንችልም ቤተክርስቲያን